በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን! ክቡር አባታችን ሊቀ ጉባኤ፣ ክቡር መምህራችን መጋቢ አዲስ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደዳችው የቤተ ክርስቲያናችን አገልጋዮች ወንድሞቻችን፣ መዘምራን የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት እንዲሁም ሕፃናት በሩ እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰብን አምላካችን እግዚአብሔር የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም የሚገለጽልን ከዚህ ይችለት በረከት ረድኤት ለሁላችንም የሚያሳትፈን ሰምተን ለመጠቀም እግዚአብሔር ይርዳል። አሜን። ሰዓቱ ትንሽ ረፈድ ስላለ አጠር ላለች ደቂቃ የወንድማችን ዝማሬ

መሐለ መሐለ ይዞ ሶሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር የሚለውን መጽሐፍ በብዙ መንገድ ይተረጉሙታል። እኔ ዛሬ አጠር አድርጌ የማቀርብላችሁ ርዕሴ በልቡ ደስታ ደስታ ቀን የሚለውን የምታገኙት በዚሁ መጽሐፍ ምዕራፍ ሶስት ቁጥር አስራ አንድ ላይ ነው። እናንተ የጽዮን ቆነጃጅት ወጡ። እናቱ በሰርጉ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰሎሞን እንታዩ ዘንድ ኖ እዩ ይላል። መኃልየ መኃልይ ዘሰሎሞን አንደኛ በእግዚአብሔር እና በቤተ እስራኤል መካከል ባለው ፍቅር ይተረጎማል። መ መሀር ይዞ ሶሎሞን ሁለተኛ በክርስቶስና በቤተክርስቲያን መካከል በክርስቶስ እና በክርስቲያኖች መካከል ባለው ፍቅር ይተረጎማል። ሶስተኛ እግዚአብሔርን በምትፈልግ በአንዲት ነፍስ በአንዲት ምዕመን እና በእግዚአብሔር ፍቅር መካከል ባለው መፈላለግ ይተረጉሙታል። አራተኛ በተወደደች በእመቤታችን በቅድስት ድንግል ማርያም እና በተወዳጅ ልጇ በክርስቶስ መካከል ባለው ፍቅር ዝምድና ይተረጉሙታል። አምስተኛ እግዚአብሔርን በቁርጥ ሕሊና በሚያገለግሉ አገልጋዮችና ባሮችና በእግዚአብሔር መካከል ባለው ፍቅር ይተረጉሙታል። እኔ ዛሬ በልቡ ደስታ ቀን በሚለው በክርስቶስና በቤተ ክርስቲያን በክርስቶስና በእኔና በእናንተ በምእመናን መካከል ባለው ፍቅር የሚያስቀምጡትን ጥቂት አሰማችኋለሁ። በልቦ የደስታ ቀን የተባለው ስሙ ለንጉሥ ሶሎሞን ሲሆን ፍጻሜው ግን ሰላማዊ ተብሎ ለሚነገርለት ንጉስም አምላክም ለሆነው ፍጻሜው ለክርስቶስ የተነገረለት ቃል ነው። ንጉስ ሰሎሞን በብዙዎች የተወደደ እንደሆነ ንጉሱ ኢየሱስ ክርስቶስ በብዙዎች የሚወደድ በብዙዎች የሚፈቅር ነውና፣ ኖ ወጦ ብሎ ጥሪ ያቀርባል ንጉስ ሰሎሞን አክሊል ደፍቶ በዙፋኑ ተቀምጦ እንደታየ የክርስቶስ አክሊል የሾህ አክሊል ደፍቶ በሶሎሞን በወርቅ ዙፋኖች በሊባኖስ ዝግባ በተሰሩ ዙፋኖች ተቀምጦ ሳይሆን እርጥብ መስቀል ዙፋን አድርጎ ናት ምእመናን። ኑና ወጡና በልቡ ደስታ ቀን በሰርጉ ቀን ኑና እዩት የሚል ጥሪ ነው የሚያቀርበው። ይሄ ሰርጉ ቀን ምንድን ነው ወገኖች? ወንጌል በመጽሐፍ ቅዱሳችን በሰርግ ተጀምሮ በሰርግ ነው የተጠናቀቀው። የተጀመረው ሰርግ ቃና ዘገሊላ ነው የተፈጸመው ሰርግ ደግሞ ቀራኔው ላይ ነው። ወገኖቼ የልቡ ደስታ ቀን የተባለው የክርስቶስ የሰርጉ ቀን ቀራኔው ላይ የተሞሸረለት ነው። እሱን ነው በዚህ የሰርጉ ቀን እናንት ምእመናን ኖና እዩት ተብሎ የተጠቀሰ ለዚህ ነው ይሄ ቀራኔው የሰርግ ቤት ተብሎ የሚጠቀሰው ወገኖቼ፣ በዚያ በቃና ዘገሊላ ሰርግ ቤት ውሃውን ወይን ነው ያደረገው። በዚህ በቀራኔው ሰርግ ቤት ግን እንደ መጀመሪያው ሰርግ ቤት ውሃውን ወይን አይደለም ያደረገው፣ የተወደዳችሁ ክርስቲያኖች ወይኑን ነው ደም አድርጎ በቀራኒው ላይ የሰጠው። በዚያ በመጀመሪያው በቃና ዘገሊላ ሰርግ ቤት የእናቱ ልመና፣ የእናቱ ጥያቄ ወደ አደባባይ ማይተለኮ ነው ያወጣው። በዚያ በቀራኔው ሰርግ ቤት ግን የተወደዳችሁ ክርስቲያኖች ወደ መስቀል ነው ያወጣው። ዓለምን ሁሉ ወደ ማዳን ያደረሰው የአባቱ ፈቃድ ነው የሆነው። በዚያ በመጀመሪያው ሰርግ ቤት በቃና ዘገሊላ መጀመሪያ መናኛውን እዚህ ግባ የማይባለውን ወይን ነው ያየነው ኋላም አፋጭ የሆነውን ወይን ነው ክርስቶስ በቃና ዘገሪ ላይ ያሳየ። በቀራኔዎስ በዚያ በልቡ የደስታ ቀንስ በዚያ ሰርግ ቤትስ ካላቸው ወይ በሰርጉ ቀን ካላቸው ወይ መጀመሪያ ደስ የማያሰኘውን ህማሙን አሳየ። መናኛ እንደሆነ ወይ የሚያሳዝነውን መከራ አሳየ። ኋላ ቆየት ብሎ ጣፋጭ ወይንን በቃና ዘገሊላ እንዳቀምሳቸው ኋላም ቆየት ብሎ መራራ የሆነውን ወይን ካስጎነጨ በኋላ እማሞ መከራው